ሀይሚ እንትን እምቢ ብሏት ነው እና ነገ አስተካክዬላት ፍሪ ከሆነ ነገ እንገባለን አንድ ላይ ይሻል። እምቢ ብሏታል እና የሱ አስቸግሯታል። አሁን እያወራ ነው በኢንስታግራም ላይ። ኧረ እኔ ማንንም አልሰማም እንዴ! ሀይሚ ተመችቷት ያደረገችውን ነገር ተቀደደብኝ፣ ይመቸኛል። ኖ ፕሮብሌም። በአንድ ሺ ነው ሺ በሶስት ሺ ዩና

ታይሚንግ ይሽ እግዚአብሔርን ታይሚንግ ጠብቁ። ታይሚንግ ጠብቂ ዓለምዬ ካለ ካላችሁ፣ ታይሚንግ ጠብቁ። እሺ እንዴ ትቀጥዳለች እንዴ? ተዘጋጅ። ሲጀመር ሁለት ናቸው። እኛ ይኸው አድርገናል። በስርዓት እንጫወት። ጓደኛሽንም አስገባች። ቤሪያ በታይሚንግ ታሸንፍኝ አልሰማችም። ቤተሰብ ታይሚንግ

ሁለተኛ ቅጣት በርበሬ በ ይስጠለሽ በርበሬ እላችሁ የለንም። በርበሬ ሶስተኛ ሶስተኛ ቅጣት ፊልተር ቀየረሽ ትዘፍንያለሽ። እሺ

አሁን ነው የምትስቀው፣ ቅድም አይደለም። ሴማ አንደኛ ቅጣት ማለት ነው የምትስቀው። ሁለተኛ ቅጣት ደግሞ ማለት ነው እኔ የአህያ ድምፅ ከፍትላችሁና ትንከባለላላችሁ። ቮይስ እኔ ከፍታለሁኝ። እሺ፣ እሺ። አኪ ቴንክ ዩ ሶ ማች፣ በጣም አመሰግናለን። ሶስተኛ ቅጣት ደግሞ ማለት ነው ፊታችሁን ብቄት ቀቡና ትልቁን ፊት ወይኔ ቡዲ